ድሩዬ የሆነ ይገደል ተብሎ የተለጠፈ ፎቶ እኔ እንዴት ጉድ ጉድ ጉድ ጉድ ጉድ የሰኢድ ጉድ እንግዲህ ተፈትፍቶ ወጣ። ተፈትፍቶ ማለት ነው። ለካ ሰኢድ ብዙ ጉድ አለበት። የማናውቀው ነገር የተሸፈነ ነው፣ የተደበቀ ነገር ነበረ። እንግዲህ ዛሬ ሰላም መታች መጣችበትያ ግን አላማረችኝ። ስለያ ደግሞ ራስሽ ጠብቂ ማለት ነው። አሰላሙ አሌይኩም ረመቱላ ወበረካቱ። ጃና ቤተሰቦች እንዴት ነው? ሰላሙ ላችሁ ብዛት ስትር ይበልልኝ። ሰላም ሰላም ክስታንቶች ናችሁ፣ ባላችሁበት ሰሆነ አላህ ይጠብቅልን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጠልን። በስግጀት ሀገር ያላችሁ ሁላችንም ለሀገራችን ለሀገራችሁ ያብቃን እላቸዋለሁ። የሰው ሀገር በቃ ይበለን እና ዛሬ ይዤላችሁ የመጣሁት ንግስቷ ሱማያ እንግዲህ የቤቷ ቁጭ ባለችበት ወረ የመጣላት ሴቲዋን የበጠበጧት እንግዲህ የበጠበጠዋት ነው። ዝም ብላ ቁጭ ያለችው እያለ ያለፈው የሄደው ሰርግ እንግዲህ ስላዩ እና ሰርጉ ሁሉ መጥተው ሰላም መጥታ እንግዲህ ሚስጥሩን ፈተፈተች ማለት ነው። እንግዲህ ያው ሚሞሪ ሁሉም ሊለቀቅ ነው። ሰው ልቀቂው አትልቀቂው ያለ እየተባባሉ ነው። ስሙያ መስለቁ ፈልጋ ነበር። ሰላም ደግሞ ሊለቀቅ አልፈለገችም። ምክንያቱም እኔ እዛ ወደዛ ወደ ወደ አገር እዛ ሲሄድ ያው ይመሉ ችግር ያጋጥመኛል፣ ያረጉብኛል። ሙዚየም የለም ብሎ ለካ ደብቆ ነበረ። ዩ ስታገባ ሙዚየም እንደሌላት፣ እሱ ሙዚየም እንዳላረገ ዝም ብሎ ሰው በድፍን እንደው ዝም ብሎ ያለ አይደል? ያን ያልሆነ ሰርግ ዝም ብሎ ነገር እንደተሰራ ነው የሰው ሙያ እየነገራት ማለት ነው። ሱመያ እንደዚህ መደገሱ እና እንደዚህ ቅልጥ ያለ ሰርግ መሆኑ ሚዜ ያለ መሆኑ መኖሩ ባለስልጣኖቹ እንዳሉ ሁሉም አላወቀችም ነበረ። ባለስልጣኖቹ ሁሉም ተለያዩ እንግዲህ፣ እንደ ላይ የማይቀረጹ ስለማይፈልጉ ለብቻ ነው የተቀረጹት አሉ። የሌለ ነገር ማንነበረም፣ በደንብ አድርጎ ነው የተደገሰው አሉ። በደንብ በደንብ አድርጎ ማለት ሁሉም ደብቆ አልነበረ፣ ሚስጥሩ ግን አሁን እንዳለ ተፈትቶ ወጣ ማለት ነው። እንግዲህ ወሬውንም እንዳለ ደርሷታል፣ ግማሹንም ደርሷታል። ግማሹን ደግሞ ይላክልሻ ተብላለች። እንግዲህ በጉጉት እየጠበቀች ነው። እሷ ግልት ልጅ ለቀው ፈልጋ ነበረ። ሰላም ደግሞ እንዳትለቅ ሆነ። በኋላ ግል ችግር ያጋጥመኛል አለች ማለት ነው። ሱመያ እንግዲህ ይህንን ነገር እኔ ሲ ሴትዮዋ አላማልኪኝም፣ ያ አስተያየቷ አነጋገሯ፣ ብቻ አላውቅም፣ አላህ ነው የሚያውቀው። እና ለማንኛውም ልጆችሽን ጠብቂ፣ ራስሽንም ጠብቂ። በአሁን ጊዜ ሰው የሚታመንበት ጊዜ አይደለም እናቴ፣ በጣም አስፈሪ ጊዜ ነው ማለት ነው። እናንተም ደግሞ እየመጣች ልጅቷ ልጆቿ ሰላም ታገኝበት እየበጠበጣቸዋት አንዱን ፈታ ዘና ስትል ሌላ ነገር አምጥታችሁ ወሬ እያጠጣችኋት ያየቴ ልጅቷን ጭንቅላት ሊበጠበጥ ቻለ ማለት ነው። መጀመሪያ ምንም ያው ሚስት ብዙ ሚስጥር ነው የወጣው እንግዲህ የሰኢድ ሚስጥር ማለት ነው። ያው ሌላ ሚስት እንዳለው ኤሚር ውስጥ ሌላ ሚስት እንዳለው እንግዲህ ዘምቀን ነግራ ነበረ ንግስቴ ማለት ነው። እንግዲህ ሀዩም እንዳያችው ማለት ነው ብዙ ነገር እንዳረገላት ብዙ ነገር እንዳረገላ ይሄ ሁሉም ነገር ለሱ ያደብቋት ነበር። አሁን ግን እንዳለ ጉዱ ማለት ነው ምስጥሩ እንዳለ ወጣ ማለት ነው። በነገራችን ላይ እቺ የመጣችው ሰላም ትባሏት ሴትዮዋ እኔ አላማረችኝም እንጃ። ልጆችሽን ደግሞ በደንብ ጠብቂ፣ ራስሽን ጠብቂ። አታቂም አሁን ሰዓት ምን እንዳደርገው እንደመጡ፣ ምን ተነጋግረው እንደመጡ አታቂም ማለት ነው። እና ሶማዬ አንቺ የዋህነሽ የሁሉም ሰው እንትን ለማለት ለመረዳት ትሞከር ያለሽ አንቺ ያው ቤትሽ ቁጭ ባልሽበት እንግዲህ ብዙ ወሬዎች ይመጣልሽ ነው። እዛም ቀን ባይዘው ይባይ ነገራችን ላይ ቪዲዮን ለቃ ነበረ በተለይ በተለይ በቴሌግራም ምናምን የመጡ እንደዚህ እንትን ያል የበጠበጡኝ ነው ብላ ነበረ እየበጠበጡኝ ራሴን እንኳን ምን ቅርፌ እንኳን በተኛው በሰዓት ራሱ ተነሺ ብሎ ቪዲዮ ስሪ ይሉኝ ነበረ። እኔ እንድክም ብሎኝ ስተኛ ኧረ ተነሺ ምትተኛለች ሲሄድ እንደዚ እንደዚ ሄድ ሀይ እንደዚህ አይነት ነገር ሰርታለች እኮ ቪዲዮን ስሪ ይሉኝ ነበረ አለች። ብቻ አላቅም። እሷ ያው እንደሚበጠብጧትና ጭንቅላቷ እንደሚያስታቃላችሁ የምዋደሰው ትንሽ ነገር ቅሬታ እስካስገባው ብዙ ነገር ነው የሚያስገባው፣ በውስጡ ማለት ነው ብዙ ነገር ያስባል ማለት ነው። እጅ ልጅ ብዙ አላማ ብዙ ነገር የምታስብሰው ናት። በነ አሁን ስትረጋጋ፣ መልሶ ደግሞ እንደዚህ ባለሰርጉ ደግሞ አሁን እንደገና እንደ አዲስ ሆኖ መጣላት ማለት ነው። የሰኢድ ጉድ ማለት ነው። ሰኢድ ደግሞ መጀመሪያ ዱርዬ እንደሆነ አስጠል እንደሆነ ምኑ እንደወደደችው ሁሉም ሰላማቶ፣ ሰላም መጣ ነው። ይህንኑ ምትነግራት ግን ይመስለኛ ለመፈተሽም ይሆናል ብዬ አስባለሁ። እንግዲህ ልትፈተሻትም እንዳዩ ፍተሻ ላይ ተልካም ይሆናል ወይ ብዬም አንድ እሱና አንድ ነጥብም አድርጌ ይዣዋለሁ። እኔ እንደኔ እንደኔ ከሆነ ወይስ ሰላም ምን አስባ ነው እንደዚህ አይነት ነገሩ? ያለፈው ነገሩ አሁን አመቷን አመጣም እንዴ ተተጋቡ ማለት ነው። እና ይሄ እንዴት እኔ ግራ ነው የገባኝ። በነገራችን ላይ እንግዲህ የልጆቹ አባት ነው። ወዳው አይታ ነው ያገባችው። ሱመያ ደግሞ ሰኢድን ብዙ ሴት እንደሚፈልገው እንደነበረ እዚህ ራሱ ቁጭ ብሎ ብዙ ሴት እንደሚፈልጉት በጣም ሴት እንደሚወዱት ሁሉም ተናግራለች። በፊት ራሱ ወደዛ ሳይሄድ በፊት በጣም ብዙ ሴት ነበር የፈለጉት ብላ እንግዲህ የሰላም ነግራታለች ማለት ነው። ዝም እና ሀዩም ያው ታውቃላችሁ፣ ሀዩም ብዙ ነገር እንግዲህ ተሱ ጋር እንዳደረገች እንደሰራች ብዙ ነገር ተናግራለች ማለት ነው። እና እንግዲህ አሁን ሰላም ደግሞ ሀዩን ሰርግቀን ነበርኩኝ አለች፣ እንጄ ነበራለች እንግዲህ የሆነ ሚስጥር ቢኖር ነው ብዬ እኔ ሚንሳ እያሰብኩ ነው። ብቻ አላቅም፣ አላህ ነው የሚያውቀው። እና ዱርዬ ነው ያለች ምኑ ነው የወደደችው? እቺ ነኝ የመሰሽ የመሰልሽ ቆንጆ እሱ ምኑ ነው የወደደችው? እንደዚህ የሆነ ሰውየው ምናምን፣ እንግዲህ ብላ እንግዲህ እያስተባበረች እየነገረቻት ነው። እሷ ግን በመላጣ ሆኖ መለንትኑ ተልጧ ምናምን ስትላት አሁን ነው የተላጠው ብላለች። ያንገዛ ሱመያ ጋር ሲለያይ ነው የተላጠው ማለት ነው ሆነ የተላጠው እንጂ በፊት መላጣ እኮ አልነበረም አለቻ ትላችኋለሁ። ዱርዬ ነው ብላ ያለች እንግዲህ ሰምታችኋል ማለት ነው። የፎቶውን ሁሉም የዱርዬነቱ ፎቶ ከብዙ ነገር እንደሚዘል ከብዙ ሴት እንደሚሆን ብዙ ሴት እንደሚወደው እና እንግዲህ ተናግራለች። አንድ ደግሞ ደስ የሚል ነገር ቤተሰቡ ጥሩ ናቸው። ቤተሰቦች ያላቸው ክብር አስተዳደጋቸው ምናቸው ሰው ጥቅስ ወንድ አቀባበላቸው ብላ እንግዲህ እሱን ተናግራለች ማለት ነው። እንግዲህ ይሄ እኔ እንጃ፣ ይሄ ነገር አላማረኝም። ለማንኛውም ስሙ፣ የራስሽን ጠብቂ፣ በአሁኑ ሰዓት ሰው አትመኝ። አንቺ ሁሉንም ሰው አምነሽ ቢሮችን ታስገባለሽ፣ ሁሉንም አንድ ታደርጊያለሽ። አይታወቅም የሰው ነገር ማለት ነው። የሰው ነገር ብዙ ሚስጥር አለ። የምታዩት ነገር ሁሉም አለ ማለት ነው። አንቺ ራስሽን በመጠበቅ ራስሽን አሳምኙ። የሰው ወሬ አትስሚ። የአንዱ አንዱ ወሬ ስሰሚ ራስሽን ያመሻል፣ ይበጠብጥሻል፣ ደህና አይምሮሽን ይነኩሻል እና አንቺ ለማንም ወሬ አትስሚ ማለት ነው። ለማንም አይነት ሰው ከዛሬ አንዱ ከነገ አንድ የመጣ እንቅልፍ አያሳጡሽ አንቺ እንግዲህ ጠንካራ። አጎበዝ የፈላይ ሹዞች ብትሰሚ ዴንታሽ አይደለም፣ ምንም የሚሰማሽ ልጅ አይደለም። ለም የእሱ የሱ እኮ ሁሉም ነገር ሚስጥሩ ምናምን የደበቅሽለት ነው። ያው የልጆችሽ አባት ስለሆነ በጣም ብዙ ነገር የታገሱ ነው ማለት ነው። ሲታይ ይሄ ሁሉም ጉድ ይሰራል ብሎ ማንም ያሰበ ሰው አልነበረም። ማንም በጭንቅላት የወሰደ ሰው አልነበረም። ሰኢድ እንደዚህ አይነት ነገር ያደረጋል ብለን ማንም ያሰበ ሰው የለም። በነገራችን ላይ ሲታይ እንግዲህ እንደዚህ አይነት ነገር ያደርጋል ብለን ብዙ ሴት ጋር እንደሚውል እንግዲህ ምንነቱ እንደማያምር ዱርዬ እንደመሆኑ ጭንቅላቱ እንደተራጠ ጺሙ፣ ሁሉም እንደተራገፈ እንግዲህ ሁሉም የተነገረ ነው። ሱመያም ያው ተለይ ከሰው ከተለየ ነው ሁሉም ነገር የመጣው ማለት ነው። በፊቴ ሁሉም አልነበረም ነበረ እና አሁን የተከሰተው ነገር ነው እንግዲህ ማለት ነው። እንግዲህ ሰኢድ ደግሞ ብዙ ሴቶች እንደሚወዱ ስሙ ታውቅ ነበረ። በፊት ሀዩ ሳያገባ በፊት ማለት ነው እንግዲህ ሀዩጋ ተጠገሰም ብሎ ደብቋት ነበረ። ምንም ነገር እንዳላረገ አርጎ ደብቋት ነበረ። ግን ሚስጥሩ ያለው ነገር እንዳለ እርግፍ አድርጎ ወጣ ማለት ነው። ሙዚያቸው ራሱ ወጡ። ባለስልጣኖች እንደነበሩ ሱማያም ደግሞ ተናግራለች። በፊት ምሳራሱ ራሱ ባለስልጣኖች አምጥቶ ነበር እዚህ ምሳ የሚያበላቸው አለች። በብዛት የሚለው ከነሱ ጋ ነው አለች። ላቸዋለሁ እና ቤተሰቦች፣ የዛሬ ቪዲዮን ይህን ይመስላል። ከወደዳችሁ ሼር፣ ላይክ፣ ኮሜንት በማስቀመጥ እንዲሁ አሳብ አስተያየታችሁ በመግለጽ ቤተሰቡኑ ተቀላቀሉ። በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ቀን ይሁንላችሁ። ባይ ባይ እወዳችኋለሁ።